ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ደረጃ ላይ ቁጭ ብዬ ነው ጠያችት። ቤትራ ደህና ነች፣ መሬት ላይ ያለችው እኔ ናት። እና እሷን አጥርቼ ወደ ምግብ ቁርስ ለሰራ ነው። ግን እናንተን ትንሽ ላወራችሁ ብዬ እኮ ነው። ናፈቃችሁ እውነት። እና እንዴት ናችሁ? ደህና ናችሁ ወይ? ስሙኝማ ቤትዬ የምትባለው ልጅ ማለት ነው በጣም ብዙ ጊዜ ታማረራለች፣ ትታመማለች እና ነገሮቹ ሁሉ አልዋጡ እንዴት ነው የሚባ ምንም በቃ እሷ እንደምትፈልገው የሚሄድላት ልጅ አይደለችም። እና እዚህ ሀገር፣ አረብ ሀገር አስራ ሁለት አመት የሰራች የአራት አመት ሰው የበላባት ሌላውን እንዴት እንዴት እንደነበር ላይ እና የት ሀገር ነው ደግሞ ቤት ሰርታ ነበረ። እሱን በቅርብ የፈረሰባት እንግዲህ ያውቃችዋታል። እሷ ልጅ ማለት ነው በጣም ተሳዝነኝ። ለካ ልጅ የላት ሜኔናት እኔ ለማን ነው እንትን ምለው ምለፈው በቃ የሆነ ነገር ስትል ራሴን አመሰግንኩት፣ በቃ ፈጣሪን አመሰግንኩት ለካ ልጅም ሳይኖር እንደዛ መባዘን አለ! እግዚኦ ማረና። ክርስቶስ እረ ልጅ ከሌለሽ ወጣ ቤ ነው በቃ። መተሽ ወይ ስሪ ወይ ፈታ ቤ እንዴልሽ። ከሌላቸው ለምንድ ነው እንደዚህ መሆኑት? ግን እናቴ ትሞት፣ የምሬን ነው። ለምንድ ነው እንደዚህ የምትሆኑት? ማለቴ ለወደፊት ብላችሁ ብለሽ ምሰሪ። እንግዲህ አስራ ሁለት ዓመት ለፋቸው አለ። ስለዚህ ራሷን እኮ ዘና አድርጋ ማየት ነው ያለበት። ልጅ የለኝም ብሎ እንትን ከማለት ደግሞ ልጅ እንዲኖራት ደግሞ ማግባት ጓደኛ መያዝ ምናምን አይሻልም? እግዚአብሔር ይመስገን ያው እንደኔ ልጅ ወልዳችሁ ግን እንደኔ እሷ የምትኖርበት ቦታ ባይመቻችሁ ብቻ ቅር እያላችሁ ድህነት ድጋሚ አይበላኝም ብላችሁ የምትሰሩ ሰዎች እናንተ ትንሽ በእርግጥ ያሳዝነኛል። በቃ እንደኔ የሆናችሁ ካላችሁ ግን እናታችሁ ጋር ወይ አባታቸው ጋር ምናምን ትታችሁ የመጣችሁ ሰዎች እንደው ታድላችሁ። ይህም የፈለገው ነገር ቢሆን ደስተኛ መሆን አለባችሁ። ምክንያቱም ልጆቻችሁ እየፈለጉትን እናንተ እነሱ የሚፈልጉትን እናንተ ይጠይቃሉ፣ ትምህርት ቤት ይማራሉ፣ እናንተን ያወሯችኋል። ምናምን እኔ ቀናው ልጄ የምትፈልገው ነገር ጠይቃኝ የማደርግላት በየቀኑ ማወራበት፣ የምትስቅበት፣ የምትጫወጥበት ቀን ነው እንጂ የሚናፍቀኝ ልጅ ስላለኝ እግዚአብሔር ይመስገን ማለት በአንድ ልጅም እንደዚህ እንዲሆን አልፈልግም። የምር ልጅን ሁለት ሶስት ማድረግ ፈልጋለሁ እና ግን አሳዘነችኝ። እሷ የእውነት በቃ ደግሞ ችግር አለባት እዚህ ሀገር በምግብ ስትጠበስ ከርማ፣ ኢትዮጵያ ስትሄድ ምግብ ራበስ። መሀሙል ደግሞ ሰራተኛ እንኳን አትይዝም። ራሷ ሆነች የምትፈገው። ለምን ራሷን ብትጠብቅ ጥሩ ነው እና እራሷም እያለች ነበረ አረብ ሀገር እያለሁኝ እና አሁን እዚህ ሀገር ከመጣሁ በኋላ ፊቴን እራሱ እዩት ማ ምናምን እያለች እነቷ ነው። እዛ ጋር ልክ እንደ እኔ እንደዚህ አለችው። የሆነ እንትንም እያወጣች ነው። ይሄ ምንድ ነው የሚባለው? ማዲያት ማዲያት የሚወጣባት ነው። በቃ ህይወት እንደዚህ አንዳንዴ ዝም ብሎ ትርክሽክሽ ብሎ ህይወት ሲያልፍ በጣም የሚያስጠላ ነው። ማለፍ ስላችሁ እንደዚህ በእድሜያችን ሳንጠቀምበት ስንቀር ምናምን አለ አደለ? ሰዎች አንዳንድ ሴቶች እድሜያችን የምንደብቀው በህይወታችን በእድሜያችን ጥሩ ነገር ካልሰራንበት ነው፣ እንጂ አሁን እኔ በዚህ እድሜ ምንም ልጅ መውለድ እንጂ ሌላ ምንም ያሳካሁት ነገር የለም። ልጅ መውለድም እግዚአብሔር ይመስገን አንድ ናት፣ ግን ብቻ ስላለችኝ አንድ ብትሆን የኔ አበባ የኔ መልካም የኔ ፍቅር የኔ ወርቅ ዳይመንድ የኔ ህይወት የኔ ሁሉ ነገር በኢየሱስ በጌታ ስም ስላለችኝ እግዚአብሔር ይመስገን። ሌላ ነገር ምንም የለኝም እና እድሜ ጠኛል እነግራችሁ ለማለት ነው። ግን በዚህ እድሜ በእኔ እድሜ ልጆች አንድ ሁለት ልጆች ሁላችሁ ትዳሬ ኖሯችሁ የሰራችሁ ቤት ቆንጆ የሰራውን ቤት ኖሮ ትዳሬ ነው እየመራ ምናምን ቢሆን እነግራችሁ ነበረ። እና ሴቶች ይህን ላላችሁ የፈለኩት ምንድን ነው ሴቶች ራችም እድሜዎችን የምንደብቀው ለዛ ነው ማለት ነው። እና ብቻ በጣም የሚያሳዝነው ጌታ አንድ ታመምኩ ስትል አንድ የምን ስትል እያየኋት ነበር ሁልጊዜና፣ ልጅ አላት የላትም እያልኩ ነበረ። እና እራሷን ልጅ የለኝ ለማን ነው የምሰራው፣ ለማን ነው እንደዚህ የምሆነው ምናምን ስትል አዘለችኝ። አንደኛው ሰራተኛ አሟት ማለት ነው። የእሷ ሊጋባብ ነው መሰል ልግባና ወተት ልጠጣ በነጭ ሽንኩርት አርግ ያላፍላና እንዳያመኝ እዚህ ቤት ከታመማችሁ፣ ወይኔ እናቴ እ ተማድነ ነው ነው የምትለው እኮ ግን ቤት ተኝተዋለች። እናቴ ትሞት ልጆቹን እንዳትነካ ተብሎ ወዲያ እና ለማንኛውም እግዚአብሔር ደግሞ ጤና ይስጠነ። እንደ አረብ ሀገር፣ ማ የሚመች ሀገር የለም እኮ ትዳር የራሱ እዚህ ቢሆን በጣም ነው ደስ የሚል ልጅናም ጥጬ እና እኔ ራሱ አረባ ሀገር እንደዚህ እንኳን ለልጄ ማለት ነው። በሀሳብ ጭልጥ ብዬ በድን ነኝ እኮን ያሁነ ያለሁት በድን ነኝ። ግን እንደዛ ሙኘ ደና ነኝ። እውነት እንምላችሁ ደና ነኝ፣ እግዚአብሔር ይመስገን። ዋና የውስጥ ሰላሜ ነው ደግሞ የሚያስፈልገው። የውስጥ ሰላሜ ደና ከሆንኩኝ እናቶ ጸውሪም ደና ይሆናሉ። እነፊቴም ደግሞ ሞላ ይላሉ፣ እነ መቀመጫ ሞላ ይላሉ። ደስተኛ መሆንን ማን ይጠላል? እና ቤትዬ ቤት ነው አይደል? ስማ፣ አዎ። ቤትዬ ራሽን ጠብቂ። ልጅ ደግሞ እንትን ወንድ ያስፈልጋል። ዝም ብለሽ ስራ ስራ እያልሽ ወይም እንደዚህ ሆንኩ ምናምን እያልሽ ራሽን ጥለሽ። እኔስ ጓደኛ ሁሉ ያላት አይመስለኝም የእኔ እናት። ስማ ማስ ብቻ። ለማንኛውም እናንተ ወይ ይሰማል፣ እንዲያዛ ነው ቁርአኑ ይሰማል። ከተሰማ ኮፒራይት ይልካ። ሌላ እንግዲህ ወይ አጠፋዋለሁ ስልኬን ማለት ነው እንትኑ ነው ቪዲዮን አጠፋዋለሁኝ። እና በተረፈ ራሳችሁን ጠብቁ። እውነቴን ነው። እኔ ቢመቸኝ ኑሮ በኢየሱስም ዱባይ እያለሁ ብታዊ ኑሮ እናቴ ትሙት ትጅዬ ትጅዬ ትጅዬ ነበረ የሚባለው ማለት ነው። እንደው በአሁኑ እሱኔ ምን አውቃለሁ። በአሁኑም እግዚአብሔር ይመስገን ብቻ ግን ራሳችን ጠብቁ፣ ራሳችን ጠብቁ። ፈልጌ ነው እኔ ቁም ነገር እኮ አልችልም። አይ ራሴ ዝም ብዬ ተደብቄ ማርቀስ ራሴ ተደብቄ እንት ማለት እንጂ ቁም ነገር ላይ ብዙም አይደለውም። ያው እንደ ፈጣሪም ደግሞ እንደዚህ ውስጤን አይቶ ምን አለበት እንደው ሁሉ ነገር ወደ እኔ ቢሰጠኝ መልካም መልካም ነገሮ ጸለ አረምደ ጸሎቱም ጠፍቶብኛል አሁን እስከይስ እኔ በጣም ሲጨንቀኝ ጸሎት አልችል በጣም ከጨነቀኝ ወይ መልቀስ ወይ መጨነቅ፣ እዛው ዝም ብዬ መጨናነቅ ነው እንጂ ጸሎት እንዴት እንደምጸልይ እራሱ በቃ ኦፍ በቃ የኔ ነገር በቃ ፈጣሪ ትቶታል ምናምን ብዬ ዝም ሰላም አጋ እንድትጫወትብኛ። ብቻ ግን እግዚአብሔር ይመስገን እናንተ ጸልዩልኝ፣ ዱአ አድርጉልኝ፣ ሙስሊሞች፣ ክርስቲያኖች ጸሎት አድርጉልኝ። የልጅ ጉዳይ ደህና ናት ግን በቃ ይሆናል አይደለ? እኔ እንደምፈልገው እንድትሆንልኝ ብዬ ነው እና በጣም ነው የምወዳችሁ ሰብስክራይብ አድርጉ እስኪ ወደ ኢትዮጵያ ስገባ እንድትሰራበት ምን ችግር አለው? ቢከፍለኝ። ኢትዮ ቆይ ምንድን ነው ችግር እንዴ? ገንዘብም ይጠላል እንዴ? አያችሁ እጄ እራሱ ሊወፍር ነዋ። እና ቤትዬ አይዞሽ፣ ኔ ውዴ፣ ኔ ማር። እንደው ሚዲያ ላይ ዝም ብሎ አሁን የኔና የአንቺ ሚዲያ ላይ የፈለገውን ብናወራ እድራችን ሆነና ማንም አይረዳንም። መርዳት አይደለም ማንም አይረዳ አይረዳ እኔ ለመረዳት ሳይሆን ሰው እንዲረዳኝ ይፈልጋለሁ፣ ባለው ነገር ግን ማንም አይረዳኝ። እድል ነው ቀሽ መሆን እድል ስላለኝ ማለት ነው። እና የእሷም ነገር እንደዛ ይመስለኛል። የሆነ የሆነ ጸበል መሄድ አለባት። እኔና ሰው ወይ ክትባት አልፎናል ወይ ደግሞ የሆነ የሆነ ሰው እኔ ራሴን ማውቃለሁ። ግን እሷም ላይ የተሰራ የሆነን መንፈስ አለ። የሆነት ነው የምላችሁ ሄዳ ጸበል እኔ ሰው ሀገር ስመጣ ጸበል ትዝ ይለኛል፣ ቤተክርስቲያን ትዝ ይለኛል። ኢትዮጵያ ሲሄድ ማየት ሁሉ አልፈልግም፣ እንደው የግድ ሄጅ እንኳን ማለት ነው አንድ ቀን ጸበል ላይ ካረፍ፣ ወደዛ እነዚህ እኔ ምንም የለብኝም እናቴ ነፃ ነኝ ብዬ አላይደል፣ ንስሐ ገብቸው ሁሉ ማለት ነው የንስሐ እንትንን ሳልጨርስ ቅጣቴን ሳልጨርስ የማቋምበት ጊዜ የለ ስንት የንስሐ እንደገባው ቱ ቱ በራ ወዲያ እስኪተውኝ እናቴ ሞክ እና እንደዛ ነው። ለማንኛውም ባሉ ሼር ሰብስክራይብ እያደረጋችሁ አበረታቱ። አንዳንዴ እንደዚህ ይመጣል። አይ መታደ አረ ወዲያ። ማንኛውም ኦይ ሪፈርም እንዴት ነው? የብልብኛ በል፣ ቤቴን ላፅዳት። እናቴ ቤቴን ላፅዳት ነው እና አይዟችሁ። ለማንኛውም ማለት ነው አትጨናነቁ። ሳትጨናነቁ ነገሮችን ለማስተካከል ሞክሩ። አጠገባችሁ ያላችሁ ማለት ነው፣ ስራም ከሆነ አትጨናነቁ። ሳትጨናነቁ አስተካክሉ። ህይወት እንደዚህ ናት። ህይወት እንደዚህ ናት ለአንዳንዱ ነው እንጂ ፊት ለፊት እንደው እንትን የምትልላቸው ቅን የሚሆንላቸው አንዳንዶቹ ልክ እንደኔ ያለ ነው። እንዲህ ስትመዛመዝ ስትመዛመዝ እድሜያችን የጨርሰዋልና እድሜያችን እንዳይጨርስብን መድኃኒዓለም ይጠብቃል። ከሞትን በኋላ ስለምንመለስ ስለነገሩ የዛኔ እናስተካክለዋለን። የዛኔም ማለት ነው። ይህንን ማጸዳው ስሙኝማ። ከዛ ማለት ነው ስንወት በኋላ መጽሐፍ ቅዱስ የሚለው እንደዛ ነው፣ በእኛ ይመስለኛል። ስንመለስ ጻድቅ ከሆን ተመልሰን እንመጣለን እና የተሻለ ነገር ይኖረናል። የዛኔማ እናቴ ትሙት ነው የምላቸው፣ ሳገባ ራሱን ገና በአስራ ስምንት ዓመት የማግባው ግን በቃ አስቤ ከጀርባ አይቼ ቤተሰቦችን ተዋውቂ ምናምን ነው። የዛኔማ ገባው ግን ጻድቅ መሆን አለብኝ እንደዛ ለመሆን አይደል። ክፉ ነገር መስራት አልፈልግም። ያው ብድር ያለብኝም አይዟቹ፣ ከፍላለሁ፣ ወስጄ አልቀርም። ያው የእኔ ነገር እንግዲህ በየወሩ በየወሩ አምጡ ስለሚ- አምጪ ስለሚሉኝ እየላኩት ነው ሀገር ቤት። ለራሴም አልያዝኩትም። ለዛ ነው እሺ። አይዟቹ አትጨናነቅም። የኃጢአተኛ መሆን አልፈልግም። ኃጢአተኛው የመሆን ቦታ አልፈልግም። በዛኛው ህይወት በሰላም መኖር እፈልጋለሁ።